ሰላም ጤና ይስጥልን። እንዴት አላችሁ ተመልካቾቻችን? ቅዳሜ ጠዋት ፋና ዘጠና አሁንም ቀጥሏል። አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታ እናደርጋለን። የዛሬው እንግዳችን በኦሮሚያ የሙዚቃ ስራዎቹ ታውቁታላችሁ አኒስ ገቢ ነው። ከሱ ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን ጋበዝን። አኒስ፣ ስለ ጊዜ አስቀድሜ እጅግ አድርጌ ከልብ አመሰግናለሁ። ጊዜ ስጥልኛ ስለመጣችሁ በጣም አመሰግናለሁ። በጣም ጥሩ። ብዙዎች የሚያውቁ ሙዚቃዊ ባንድ ውስጥ በርካታ ብሄር ብሄረሰቦች ሙዚቃዎች የሚቀነቀኑበት ባንድ ነው። እዛ ውስጥ ደግሞ ስራዎችን ታቀርባለህ። ጥምረታችሁ በጣም ነው ደስ የሚለው፣ ስለ እሱ እንድናነሳ እፈልጋለሁ። ከሙዚቃዊ ጋራ በአንድ ፕሮጀክት ነው የተገናኘ ነው። ከመላ ኢትዮጵያ 17 አካባቢ ገደማ ልጆችን የአካባቢያቸውን ባህላቸውን በተሻለ መንገድ በዘመናዊ መንገድ በዓለም አቀፍ ደረጃን በጠበቀ መንገድ ለማቅረብ ያዘጋጁት ፕሮጀክት ነበራቸው። እንደ ድሎኑ ስራዬ ያለፈልኝ ሁለት ሳምፕሎች ነበሩኝ። እነሱን ሳምፕሎች ሰምተው ጥሩ ፊድባክ ሰጡኝ። ከዛ አብረን ለመስራት አግሪመንት አደረግን ማለት ነው። ከዛ ሁለቱን ስራዎች ዲቨሎፕ አድረግን። ከዛም ደግሞ ላይቬን ክሎዝ አፕ የሚባል ዲጂታል ኮንሰርት ነበራቸው። በጊዜው ያኔ ኮሮና አካባቢ ነበረ፣ ምናምን ዲጂታል ኮንሰርቶች በጣም ሰፖርት እየተደረጉ ነበር። ሰው በዛ ደግሞ ከቨሮችን፣ ቆንጆ ቆንጆ ከቨሮችን፣ የአሊብራን፣ ገመችውን፣ የፋዘርን ንወሊድ አደና እነሱ እነሱን ስራዎች እንደገና ሪከርድ ለማድረግ ቻንስ ሰጡኝ ማለት ነው። ሁለት ኦሪጂናል ስራዎች ደግሞ ሀደሚልክና ኩቱም የሚባሉ ሁለት ኦሪጂናል ስራዎች ሰርተናል አብረን ማለት ነው። እስኪዲፍ ፕሮዲሰሮች እንደ ሙዚቃዊ ሲሆን፣ ኮምፖዚሽን ላይ ሪአሬንጅመንት ላይ ጆርጋ መስፍን ነበረ። ኢንጂኒሪንግ ፈርስት አሬንጅመንት እኔ ራሴ ነኝ የሰራሁት። እኔን ይመስል ነበር ማለት ነው። ስንት አመት ሆነ ማለት ነው? አምስት አመት። በቃ አሁንም አለ። እየሰራችሁ ነው? እንዴት ነው አሁን? ሌላ ፕሮጀክት ቀይረዋል እነሱ። በጊዜው የነበረውን ጊዜ አስታወሰኝ። በተለይ ደግሞ ከተለያዩ የኢትዮጵያ ክፍሎች የመጡ ድምፃውያን ቀደም ሲላንተ እንዳነሳውም ስራዎቻቸውን የሚያቀርቡበት አንድ መድረክ ነበር። ከነማ ጋር ነበር? እነማን ነበሩ? ከሁሉም የኢትዮጵያ ክልል ተወኩሎ የመጡ ልጆች ነበሩ ማለት ነው። ግን በጣም አይን ውስጥ የገቡት አሁን አሪዎች ናቸው። በጣም የሚያምር ጨዋታ። ሙዚቃቸው በጣም ያምራል፣ አለባበሳቸው በጣም ይገርማል። በጣም እርስ በርስ የነበረው ግንኙነትንም ለመተዋወቅም መድረክ ይመስለኛል አይደል? አዎ፣ ለመተዋወቅም ያው ግዴታ ሙዚቃ አንዱ ነገር እኮ እሱ ነው። በቀላሉ እንድትግባቢ እንድትተዋወቂ ያደርግሻል። ባህል ደግሞ የባህል ኤክስቼንጅ አለ፣ ካልቸራል ኤክስቼንጅ አለው። እነሱ ጋር ያለው የሙዚቃ ባህል፣ አስተሳሰባቸው፣ ባክግራውንዳቸው እንደሚመስል በአንድ በተወሰነ ሙዚቃ ውስጥ አንችም ታሳያለሽ፣ እነሱም ያሳይሻል። ስለዚህ ጦሎ በደም ኢንትራክቲቭ ማድረግ በጣም አሪፍ ቻንስ ይኖራል ማለት ነው። አኒስ እንግዲህ ብዙዎቹ እንደሚያውቁት የእውቁ የኦሮምኛ ድምፃዊ ገቢ ኤዶ ልጅ ነ አባት ሙዚቀኛ ስለሆነ ወደ ሙዚቃው መሳብ ያው ብዙ ጊዜ የተለመደ ነው። ሳትፈልግ በግድህም ተጽዕኖ እንዲያድርብህ ያደርጋል። ያንተ በዛ መንገድ ነው? እንደው እሱን እያየ ነው ሙዚቃው ውስጥ የገባሁ እሱ በተፈጥሮ ተጽዕኖ እንትን አይልም፣ ወደዛ እንድንመጣ አይፈልግም። ስለዚህ እንደውም በፍጹም ወደዛ እንድንቀርበ ነው የማይፈልገው። ግን እኔ ራሱ የሆነ ነገር ባይኖረኝ ውስጤ እኔም አልሞክረውም ነው። ግን ትንሽ ድምጽ ለሰው ዘፍንላቸው ልጆች ትምህርት ቤት ግቢ ውስጥ ዘፍንላቸው ይደገም ይላሉ። ስለዚህ ጥሩ ነው ማለት ነው የሆነ ነገር አለ ማለት ነው። እዚ አሁን እነሱ ፋዘር በልምድ ነው ገቢ እደው በጣም ጎበዝ ታዋቂ አንጋፋ ነው የሙዚቃኛ ነው እ በነሱ ጊዜ ያው የሙዚቃ ትምህርት ምናምን እንደዚህ ምት ነገር አልነበረም። ብዙ ያው የሚማሩትም ከህይወታቸው ከልምዳቸው ነው የሚማሩት። እኔ ደግሞ ምን አደረኩኝ? ያው ሙዚቃን በሳይንስ ደረጃ ሳይንስ መማር እንዳለብኝ ይገባኝ። ስለዚህ በደንብ አብዴት አድርጌ ለመማር በዲግሪ ደረጃው አንድን ኢንስትሩመንት ከእንግዲህ አድርጌ ለማጥናት እድሉን ባገኘሁት አጋጣሚ ሁሉ ተጠቅሜ የመጀመሪያ ዲግሪን ሙዚቃ ላይ ነው የሰራሁት። ፒያኖን ያጠናሁት ማለት ነው። ስለዚህ በደንብ አድርጌ አሻሽዬ ከሱ ደግሞ አሻሽዬ ያው እንትኑ መጨረሻ ላይ ያው ሲያቅ እሱም ሙዚቃ እንትን እንዳልኩኝ ሲያቅ ደስት ነው ያለ ወጣ። በጣም ደስተኛ ይሆን እንዳልሽው ግፊቱ እንዳለ ሆኖ እሱም ማየቱ እሱ ሲሰራ ማየት አሁን የሚያሳድራቸው ነገሮች ነው። ግን ደግሞ ውስጤ ደግሞ የሆነ ነገር ባይኖር የሆነች ትንሽ ጨላንጭል ነገር ባላይ ይኖር አልሞክር። መቼ ነው የህይወት አቅጣጫ ወደ ሙዚቃው እንደሚቀየር ያሰብከው? ከዛ ደግሞ ውሳኔዎች አሉ። ቀደም ሲል እንዳነሳው ትምህርትንም ሙዚቃ ላይ አድርገ ሙዚቃ ለማጥናት ወስነሃል። አስራ ክፍል ማትሪክ ሲመጣልኝ ምክንያቱም ከዛ በኋላ ቶሎ ስራ መስራት ፈልግ ነበር። ቶሎ ስራ መስራት አንዳንድ የምታያቸው ነገሮች አሉ አይደል እና ቶሎ ብዬ ወደሆነ ነገር በቃ ወደ ስራ እግባት ነበር ሀሳብ። ትምህርት መማር ደግሞ ሳስብ ምን ልማር የሚል ሀሳብ መጣ። ምን መማር አለብኝ? ሰው መማር ያለበት ነው እንደማምነው በውስጡ ያለውን ነገር ነው ብዬ አምናል። ውስጡ ያለውን ችሎታ ነው ማዳበር ያለበት በትምህርት ብዬ አምናል። ስለዚህ ምን መማር አለብኝ ሳስበው፣ ውስጥ ያለው ነገር ሙዚቃ ነው። መስፈን ነው፣ በቃ መስፈን ደስ ይለኛል፣ ማዳመጥ ደስ ይለኛል። ስለዚህ ያንን ነገር ኤክስፒሪየንስ ብቻ አይደለም እውቀት ማድረግ አለብኝ፣ ትምህርት ማድረግ አለብኝ። ስለዚህ መማር ትምህርት መማር ካለብኝ ሙዚቃ ለመማር የሚለው ሀሳብ ላይ ከራሴ ጋር ተስማማው ማለት ነው። ያኔ ሙሉ በሙሉ አይሙሪ ሁሉ ለሐሳቤ ሙዚቃ ወደ ሚባለው ነገር ገባ ማለት ነው። ስለዚህ ቀጥ ተጠጥ ለጥ ብዬ ሙዚቃ ለመማር ብዬ 11 ኛና 12ኛ ክፍልን ተማርኩኝ ማለት ነው። ውጤት መጣልኝ ወለ ዩኒቨርሲቲ የገባው በጣም ጎበዝ ጎበዝ መምህራኖች ናቸው ያስተማሩ። አጋጣሚ በዚህ አጋጣሚ እናመሰግናቸዋለን። ትንሽ ነን፣ በጣም ትንሽ ተማሪዎች ነን፣ አምስት ተማሪዎች ነን። መጨረሻ ላይ ተመረቅን። ከባድ ነው ትምህርቱ በጣም ከብዳን። እንዳሰብኩት አልነበረም። ግን ያለውን ቻሌንጅ የሙዚቃ ምርት ላይ ደግሞ ወለው ደግሞ ሲሆን ትንሽ ቀለል ይመሰለ በተሻለ መንገድ በጥሩ ሁኔታ በማድረግ ተመርቄ ነው ይመጣል። ከዛ እንደገና ማስተማርም ጀመርኩ ማለት ነው። ሙዚቃ ማስተማር ደግሞ ሌላ ሻል እንችል እንደገና ራሱ ይሻል ግን ያው ጥሩ ለመረዳት እሞክራለሁ። የምወደውም ነገር ስለሆነ ለአንቺ ሳትረዳሽ ደግሞ ከገባሽ ገብቶኛል ማለት ነው። ስለዚህ በሻል ክትኛ ቀ ሰዎች ለማስረዳት ደግሞ ጥረት ማድረግ ደግሞ ግድ ይላል። ሙዚቃ ለመማር ስትወስንና ከዛ በኋላ አባትን ሙዚቃን እንደምትማር ሲያቅ አላቀወቅም እንደውም አላወቀም። መጨረሻ ላይ ከተመረኩ በኋላ ነው ያወቅ ስራ ከያዝኩ በኋላ ነው ከተመረኩ ሙዚቃ እንዳጠና ያወቁት። አዎ ኦኬ። ስራ ከያዝኩ በኋላ ነው በጊዜ ነው ከቤት የወጣሁት እና ቤት ተከራይቼ ምናምን ነው የተማርኩትኝ። አሰላ ነው የተማርኩትኝ። ከዛ በፊት ዘጠነኛ እና ስራ ክፍል ጎልቾ የሚባል ከአሰላ 450 ኪሎ ሜትር ወደ ውስጥ ገባ የሚል ገጠር ነው የተማርኩት። ሃይስኩል በእግሬ እየተማርኩት ያን ሰው ስን በራሴ ሁሉ ነገር ማድረግ ስላለብኝ፣ የሌላም ተጽዕኖ፣ አሁን አንቺ የምትየው አይነት ተጽዕኖ፣ ይሄን አተማር ይሄን ተማር የሚል ነገር እንዳይኖር የእኔ ሰባ ፐርሰንት ነው፣ ሰላሳ ፐርሰንት ነው እሱ ስለዚህ ውጤታማ መሆን ብቻ ነው የሚጠበቅብኝ። ወታደር ነው ሚሊተሪ ነው፣ ሂድ ከሆነ ሂድ፣ ና ከሆነ ና። አይ እሄዳለሁ ካልሽ ደግሞ በቃ የራስሽን መንገድ ወስነሻል። የሚሄድ መብ ሙሉ መብት አለሽ። ስለዚህ በዛ ውስጥ ስለሆነ እኔ የራሴን ኃላፊነት ራሴ ነኝ የሚወሰርኩት ማለት ነው። ግን አው 30% በጣም ሳይነሽ፣ በዛ ላይ ግቢ ዩኒቨርሲቲ ስገባ ደግሞ በጣም ያስፈልጋል የሱ ሰፖርት ስለዚህ በቃ ህግ ነው የምማረው፣ ፋዘር አልኩት። አንቺ ህግ ነው የምማረው። ያው ትምህርት ምንም አይደለም፣ ጥሩ ነው ትምህርት ይዛለሁ። ስለዚህ ብዙ እንትን አይደለም፣ አይጠራጠርም። ስለዚህ ያው ይነግሩታል፣ እየተማረ ነው። ስለዚህ ህግ እንደማጠና ያሳመንኩት ሙዚቃ የሚባል ነገር ውስጥ ገብተህ ስጠይቅ፣ ምክንያቱም ስጠይቅ ደግሞ እኔ ተጎድቼበታለሁ እኔ ልጅነት እድሜ ሙሉ ጨርሼ ያው እናንተን ከማሳደግ መገር ሆነ የሚያገኘሁት ነገር የለም ይላል። እኛም የማሳደግ ትልቅ ነገር ነው። በዚህ አጋጣሚ ፋዘር እናመሰግናለን፣ ፋዘር እናመሰግናለን። በጣም ደስ የሚል ሰው ነው አባቴ። በነጻነት ላይ ሳድገን ማለት ነው። ጨረስኩኝ፣ ግራጁዌሽንም ያው ማንም እንዳይመጣልኳቸው ራሴ ጨርሼ ለሚለው ዩኒቨርሲቲ ሌክቸር ሆኜ እዛ ተመዳኩኝ ከዛ ዩኒቨርሲቲ መጀመሪያ መሰለህ ነበረ ምርቃት ነበረው። እዛ ምርቃት ላይ ፕሬዚዳንቱ በተገኘ በጠራሁት እኔ ክብር እንግዲህ አድርጌ የጠራሁት እና በቃ ይኸው ልጅ የተማረው ሙዚቃ ከዛ ያኔ ነው ያወቁት። አዎ ያኔ ነው ያወቁት። ያኔ ግን ሲያየው ደስ አለው። በጣም ነው ደስ ያለው። አልጠበቀም። እንደዚህ ኤክስፔክት አላደረግንም ማለት ያ በትምህርት እንደሚ ዲቨሎፕ ሊደረግ እንደሚችል በዚህ መጠን መምጣት እንደሚችል የመጣሁበት መንገድም ጥሩ ነው፣ ቆንጆ ነው። እራሴን የሚያስተዋውቅበት መንገድ ጥሩ በጥሩ ስራ ነው የመጣሁት። ስለዚህ ለሱ በጣም አሪፍ ነገር ነው የተሰማው። በጣም ነው ደስ ያለው። በጣም ስለዚህ ያው ስራ የሚይዤ ምናምን ስለነበር የጨነቀኝ ያው ስራ እስከሚይዝ ነበር። አዎ ጥሩ። ከአባቱ ጋር ሙዚቃ አንድ ላይ መጫወት እድሉ ነበረ? መቼ ነበር አብራችሁ? አዎ ደምቢዶሎ ላይ ለመጀመሪያ ጊዜ እንግዲህ አርጊስ ጠራው ያኔ። ሰርፕራይዝ አድርጊዋለሁ ማለት ነው። ከዛው ሁለቱ ከሙዚቃው ጋር ሙዚቃው ጋር የሱን ስራዎች የእሱን ሁለት ስራዎች እንደ አዲስ ሪፕሮዲስ ለማድረግ ሞክረናል ማለት ነው። ያኔ ያበራል ያው ፊት ለፊቱ ሳይሆን በአክሉ ካሉኝ አብሬው መድረክ ላይ ወጥቻለሁ ማለት ነው። አዲስ ስራ በአዲስ ስራ ደግሞ እኔ እናሱ ለታሪክ የሚሆን አዲስ አዲስ ስራ ደግሞ ይኖርናል። ለሚተስፋ ጥሩ። ለመጀመሪያ ጊዜ መድረክ ላይ የወጣህበትን አጋጣሚ ያስታውሰኝ። በማን ሙዚቃ ነበር? አሰላ ነው ለመጀመሪያ ጊዜ መድረክ ላይ ወጣት፣ አሰላ ነው ያ፣ ቫራይቲ እሰራለሁ። ያኔ በአማርኛ ነበረ የምጫወተው። ሮማ ሆናታለም ልቤ ለእሷ ማደሪያዋ አርጋ ልትሄድ ነበር ጥላ ከለላዋ፣ ዛሬማ ብትርቅም ብትሄድ ብትለየ፣ ልቤ ግን ነ ፍቅሯ ዋስ ልሁናታለኝ የሚል ዘፈን ነው የመጀመሪያ ጊዜ መድረክ ላይ ዘፈንኩት። ከዛ ደግሞ ከቱርፌት መልስ ደግሞ ለመጀመሪያ ጊዜ ፐብሊክ ሚዲያ ላይ ፒያኖ ይዤ አቀረብኩኝ ማለት ነው። ደስ ይል ነበር። በጣም በጣም የሚገርም አቀባበል፣ ለነገ ተስፋ የሚጭል ነገ በርትቼ መስራት እንዳለብኝ፣ ብዙ ስራ መስራት እንዳለብኝ የሚያሳይ ጥሩ አቀባበል አገኘ ማለት ነው። ሁለት የመጀመሪያ ትዝታዎች አሉ። አንድ በአማርኛ አንድ የአሊ ቢራን ማለት ነው። አሰላ ቅድም ስታነሳልኝ የተወለድከው ያደግከው አሰላ ነው። ያደኩት እዚህ ነው አዲስ አበባ ያደኩትኝ የተወለድኩትኝ ግን አሰላ ብዙ የልጅነት ህይወት ውስጥ ነው ያለው። አሰላ ብዙ የልጅነት ህይወት ያለኝ እዚህ ነው እዚህ ነው እዛ ሄጄ ከሃይ ስኩል ጀምሮ ነው እንዳልኩሽ፣ አሰላ አካባቢ ላይ ከሃይ ስኩል ጀምሮ እንደገና ነው እንደዚህ አይጂ ቋንቋም ቋንቋንም የተማርኩትኝ እዛ አይጂ እንደገና ማለት እንደገና አይጂ ጃማለት ከ2000 ከሚሊኒየም በኋላ ማለት ነው ከ2000 ዓመተ ምህረት በኋላ ነው። እንደገና ተመልሼ ወደ አሰል ላይ ከዛ በፊት እስከ ስምንት ያክፍል የተማርኩት እዚህ ነው። ከሁለት እንደገና ሀይ ስኩል ወደ አቡራ ኦጎልቾ የሚባል እዛ ቋንቋ ልመድኩ። ያው ቤት በደንብ ፕሌንት ስለዚህ በደንብ መማር ነበረብኝ፣ መልመድ ነበረብኝ ሄጄ ገጠር አማርኛ የሚያዋራኝም ሰው የለም፣ አይችልም። የሚችሉትም አማርኛ በጣም ትንሽ ነው፣ ውስን ነው። ግን በቃ ኦሮምኛ አስለመዱኝ በደንብ ኦሮምኛ አለመድኩኝ። በሁለት ዓመት ውስጥ የተወሰነ ዴቨሎፕ አደረግኩኝ ማለት ነው። ከዛ ሮሞ መስፈን ደግሞ ጀመርኩኝ። ለመጀመሪያ ጊዜ ለህዝብ ጆሮ ያደረስከው የሙዚቃ ስራ አዳሚልኪ ነው። ለመጀመሪያ ጊዜ የሰራ ነው፣ ኦሪጂናል ስራ አዳሚልኪ ይባላል። ከሙዚቃዊ ጋር ሰራ ነው ግጥሙ ይሰራልኝ፣ ሌንጮ ገመቸው ይባላል። ሌንጮ? አዎ በጣም ጎበዝ ሙዚቀኛ ነው። አንድ ባች፣ አንድ ላይ ነው የተማራችሁት? አዎ አንድ ላይ ነው የተማርነው። አንድ ዶርም ነበር። በጣም ጎበዝ ልጅ ነው እሱ። ቲያትር ነው ያጠናው። ሙዚቃ እንትን ነው። ፎቅ በፎቅ ነው የምንለያየው። አደ ሚልኪን ጻፈልኝ ማለት ነው። በጣም ቆንጆ፣ በጣም ማስተርፒስ የሆነ ስራ እንጂ ግጥሙ እራሱ ስትሰማው በጣም ደስ የሚለኝ ነው። እናስታውሰው ስራ ነው።

አይደል? ስጦታ ነው። ምንድን ነው የሚባለው? ሻከር አይነት ድምጽ ነው እና የተለየ አይነት ድምጽ ነው። ደስ ይላል በጣም። እግዚአብሔር ይመስገን፣ በነፃ ነው የሰጠኝ። ከዛ በኋላ ምን ስራዎች መጡ ማለት ነው? ከዛ በኋላ ሁለተኛ ሲንግል ማለት ነው። በጣም ቆንጆ ስራ ነው። በጣም አሪፍ ስራ ነው፣ ግን ከኛ ጆሮ ትንሽ በጣም የራቀ ሪትሚክ ዋይዝ ምንም ትንሽ ሊቀርበን አልቻለም። በጣም እኔም ራሱ ሪኮርዲንግ ላይ በጣም የተሻገርኩበት ነበር። በጣም በጣም የተፈተንኩበት እንደ ሙዚቀኛ በጣም የተፈተንኩበት ስራ ነው፣ እውነቴን ነው። እንግዲህ እነ ጆርጋ ደግሞ በጣም በጣም አሪፍ ጆርጋ መስፍን ሁለቱንም ስራዎች ላይ አሬንጅ ያደረጋቸው በጣም ቆንጆ አድርጎ የሚገርም ማስተርፒስ አድርጎ ነው የሰራልን። ፋይናሌው በአጫሉ አዋርድ ላይ በቤስት ኮምፖዚሽን ኦፍ ዳየር አቀብልኪ ተሸላሚ ነበረ ማለት ነው። ወደ አልበም እንምጣ። አልበም እየሰራ ነው፣ እስቲ ስለሱ እናውራ። ምን ደረጃ ላይ ይገኛል፣ መቼን ጠብቀው፣ እነማን ተሳተፉበት የሚሉ ጉዳዮችን አንሳ። የተወሰኑ ሰዎች ተሳትፈውበታል። በታል በኮምፖዚሽን እና በአሬንጅመንት እኔና በኪ አብረን ግዝ አብረን እየሰራንበት እንገኛለን። በጣም ብዙ ሰዎች ተሳትፈዋል። አንተነህን ልባባ፣ ጀማል ልንጮ እነዚህና እነዚህ የመሳሰሉ ሰዎች ተሳትፈውበታል። ሰፋ ያለ ቆንጆ ኤክስፐሪመንታልም ትራዲሽናልም የሚሆኑ አሪፍ አሪፍ ስራዎች ሰርተን ጨርሰን አሁን ለሪሊዝ በዝግጅት ላይ እንገኛለን ማለት ነው። እኔ አሁን በራሴ የምጠይቅኝ የራሴን ስራ ፐርፎርም ማድረግ በጣም ናፍቅ። ለዛ በጣም ቶሎ በፍጥነት ላውጣው። ከዚህ በኋላስ፣ ከዛ አልበሙ አለ፣ ወደ መምህርነት ትመለሳለህ ወይስ? አዎ እንዴት ነው የሚሆነው? የአንተ ራእይህ ምንድን ነው? ወደፊት ማሳካት የምትፈልገው ብትይኝ፣ እኛ ሀገር ውስጥ ያለው ትልቁ ችግር ስፔሻሊ ኪነጥበባችን ላይ ወደኋላ የቀረንበት ምክንያት ከልጅነታችን ጀምሮ እየተማር ነው ስለማናድግ። ስለዚህ ልጆች ከልጅነታቸው ጀምሮ ከአንድ ኢንስትሩመንት ጋር ከሚፈልጉት የኪነ ጥበብ አይነት ጋር አብረው እያደጉ ሰፖርቲቭ ኒ ኮርሶችን እየወሰዱ አብረው እየተማሩ የሚሄዱበትን በጣም ትልቅ የኪነ ጥበብ ትምህርት ቤት መክፈት ፈልግ ፈልጋለሁ ስልሽ ያው ይሄ ፍላጎቱ ድሮ ነው። አሁን መንገድ ላይ ነኝ። ኦልሬዲ ፔፐር ያሉ ነገሮች ምናምን ጨርሻለሁ ማለት ነው ስለዚህ እሱን እውን አድርጌ የምሰራውም ስራ አልበሙም፣ ምኑም ስንግሎቹ ምናምንም ለዚህ ነገር ግብዓት ነው የሚሆኑት ማለት ነው። ስለዚህ መምህርነቱ አደራ ነው፣ ትልቅ አደራ ነው። እንደዚህ ብለሽ ቃል ኪዳን መግባት ትልቅ ነገር፣ በጣም ጥሩ እንዲሳካልን እንመኛለን። በምን እንሰናበት? ሙዚቃ ቢሆን ደስ ይለኛል። ህጉሌ ተንያዱ ከን ያኒ አነዋድ

ተመልካቾች የዛሬው የቅዳሜ ጠዋት ፋና ዘጠና እንግዳ ሰዓት ቆይታችን የተከታተላችሁ ይመስል ነበር። ቀሪ የፋና ዘጠና ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ።